ሰላም ጤና ይስጥልኝ። ክቡራንና ክቡራት ተመልካቾች እንዴት ናችሁ? ደህና ናችሁ? እስቲ አንዴ ለራሳችሁ። እንግዲህ ተመልካቾች ዛሬ ደግሞ ለየት የሚያደርገው ነገር ዛሬ የአባቶች ቀን ስለሆነ እኔ ልዩ ስሜት ይሰማኛል። ምክንያቱም ለአባቴ ያለኝን ስሜት እኔ አውቃለሁ፣ አባቴ ያውቃል፣ በእኔ ቅርብ የሆኑ ሰዎችም ለአባቴ ለአባት ያለኝ ስሜት እናውቃለንና ዛሬ አባቶቻችንን የምንወድበት አባቶቻችንን የምናከብርበት አባቶቻችን ለእኛ ሲሉ ወዛቸውን ልጅነታቸውን ውበታቸውን አርግፈው እኛን እዚህ ለማድረስ የበቁት በአባቶቻችን ነውና ዛሬ የአባቶች ቀን ስለሆነ ለአባቴም ለሁላችሁም አባቶች እንኳን ለአባቶች ቀን በሰላም አደረሳችሁ አደረሰን። መልካም የአባቶች ቀን።

አንዴ ደግሞ ለዩኒቲ ባንድ ዋው! ተመልካቾች በየቤታችሁ ሆናችሁ ይህ የሰከላ ቶክ ሾው ይጀምራል ብላችሁ በጉጉት የምትጠብቁ በሙሉ ነው ቲጂ ግርማ መታለች። ከዚህ በኋላም አብረን ቆንጆ ቆይታ እናደርጋለን። ዛሬም እንግዲህ ያው እንደምታዩት ዩኒቲ ባንድ ካለ እዚህ ጋር ታዳሚ ካለ ሙዚቀኛው ካለ እኔ ካለ ምን ሊፈጠር እንደሚችል መገመት አያቀታችሁ። ማለት ምን ሊፈጠር ይችላል? እስቲ ንገሩ። ይቀወጣል ማለታቸው ነው ዩኒቲ ባንዶች። ስለዚህ እስቲ ከናንተ ጋር ቆይታ አለኝ። ጥያቄ አላችሁ ወይስ ቀጥታ ወደ ሙዚቃው ነው የምንሄደው? የቱን ነው የሚሻለን? ዩኒቲ ባንድ ቁልጭ ቁልጭ ብሏል። አሜን አሚን። አመሰግናለሁ። እግዚአብሔር ያክብርልኝ። እናንተ አንጫጫችሁኝ። ከፌ አመሰግናለሁ አንተ አጠገቤ ይመስለኝ እንደዚህ ስል፣ እግዚአብሔር ይመስገን። በጣም ከልቤ ነው የማመሰግናችሁ። ይህንን ላዘጋጃችሁ፣ እኔንም ሰርፕራይዝ ላደረጋችሁ የአባይ ክሮችን ከጀርባ እንዳለ ከነ ስራ አስኪያጁ ከነ አባይ እንዳላችሁ አንዴ በጣም አመስግኑልኝ። አባይ ማመሰግነ እንደገና፣ ሁሌ የሚያጅበኝ ደሞ አለ አይደለ? ዘ ዩኒቲ ፓርክ ማለት ባንድ ግርማ አመሰግነው። እንዲሁም እናንተን ከልብ አመሰግናለሁ አብራችን ስላከበራችሁ። በመጨረሻ የመጨረሻው መጀመሪያ ደግሞ ከፍዬ ዛሬ እንግዳይ ስለሆነ እንደገና የሰርፕራይዙንም ኬክ በእሱ ስለመጣ እንደገና ደግሞ የእሱም ልጅ ዛሬ ልደቷ ነው። ሶስት ዓመቷን ታከብራለች። ደስ አይልም? ስለዚህ ስለዚህ እሱ ምክንያት በማድረግ አብረን እንቆርሳለን። አንተ ለልጅ ብለህ እኔ ደግሞ ለራሴ ብዬ ማለት ነው። በጋራ እንቆርሳለን። አይሻልም? ና በል በል። እሺ፣ ዝም ብዬ ነው የምንቆርሰው። አንድ አመት ሽ ነው

ጠሪ ዘመናችንን ይባርክልን ሀገራችንን ጽኑ ሰላም ይስጥልን ወገኖቻችንን ይጠብቅልን እየተከባበርን አንቺ ትብሽ አንተ ትብስ ተባብለን እንድንኖር ፈጣሪ ይርዳን የኢትዮጵያ አምላክ ኢትዮጵያን ይጠብቅ የኛ የሆነውን ነገር ሁሉ ይጠብቅልን ዳር እስከ ዳር ትጠበቅ ኢትዮጵያ የምትጠበቀው በአምላኩ አደለ ሁልጊዜ አይኖቹ ከኢትዮጵያ አይኑን አያንሳብን አመሰግናለ በጣም ከልብ መሰግናል እንግዲህ ዛሬ እንደዚህ ያሳመረኝ ደግሞ ዮኒ ጥበብ ነው። ዮናስ ጥበብ ይባላል። የሚገኘው ቦሌ ነው፣ አለምነሽ ፕላዛ ላይ አንደኛ ፎቅ ቁጥር መቶ ስምንት ላይ ይገኛል። ለተለያዩ ዝግጅቶች ሰርግ ቢኖርባችሁ፣ የተለያዩ ዝግጅቶች ቢኖርባችሁ መግዛትም መከራየትም ትችላላችሁ። እናንተ ብቻ ነው በፈለጋችሁት ዲዛይን እናስመርጣችኋለን ይላል ዮናስ ጥበብ ቦሌ አለምነሽ ፕላዛ። ከልብ አመሰግናለሁ።